ህ ሰው ተስማምቷል። ምን ራሱ ሰው እኮ ያለ ሴጣን ሴጣን ሆኗል። በቂ ነው ብታወስ አይልም። ምንድን ነው ፍልሚያው? ጨለማውን ሲሰራ እግዚአብሔር ደ ዮሴፍ በማያውቀው ጠባቂ ሆኖ ሲጠብቅ ሃማ ሌላ ሲያስብ በገመድ ሲንጠለጠል፣ ምንድነው ይሄ ሁሉ ፋይት? ይሄ ሁሉ እያሽሎ ቆለከው የሴቲቱን ዘር ማምጣት ምንድነው ሲባል? አቤት ምክንያቱ ምንድን ነው? እኛ እግዚአብሔር ፊት ባቀረብ ነው አቤቱታ ጾም ጸሎት ገር ስለሆነን አይደል? ልባችን ቅን ስለሆነ ነው አይደለም? አይደለ የዳንከው ገር ስለሆን። ከዚ አሁን እሱ ገር ስለሆነ ቅን ስለሆን ስለሆነ ይሰማል ወይ? እና በሌለንበት በሌለንበት እግዚአብሔር የሴቲቱን ዘር ለመከሰት ይህን ሁሉ ነገር ካረገ፣ ያን ሁሉ የሚያረገው ነገር ደግሞ አንዱም ለራሱ ካልሆነ ሙሉ ላንተ ከሆነ በእግዚአብሔር ልንደነቅ ይገባል። ከሁሉ በላይ ደግሞ በሌለሁበት ለእኔ ብሎ ይሄን ሁሉ ከሰራ፣ እግዚአብሔር እዚ እንደው በቀላሉ የማርያም ጠላቶች ይሉን የለ። እስቲ ዮሴፍ በሉ፣ ያን ሁሉ የሚንከራተተው በሉ፣ ሳያውቀው ለእኔ ብሎ ነው በሉ። ያውቃል እሱ። እነ ዳዊት የሚባሉ አሉ በዚህ ልጅ የሚድኑ ተነግሮታል በእርግጥ ያድናል ምናም ተብሎ እንዴት እንደሚያድን አዳዳኑ ምናምን ዮሴፍ ላይ ገባው። ይችላል ግን ማርያምም እንዴት ነው የሚያድነው ብላ ስታስብ ችግር የለውም። አንድ ቀን በልብሽ ሰይፍ ያልፋል፣ ያኔ ገባሻል። ያን ቀን መስቀል ስር ስትቆም አየችው እና አሜዚንግ ነገር እየውን፣ ቁጭ ብለን በሰዓቱ ወርደን ካየ ነው ነገሩ ከባድ። እስቲ ማርያም በሉ የእኛ ነሽ በሉ። ያን ሕፃን ተሸክማ የእስራኤልን ምድር አቋርጣ የአሁኑ ሲና በረሃን ሲና በረሃ እስራኤሎቹና ግብጾቹ በታንክ ማቋረጥ የከበዳቸው በታንክ ማቋረጥ የከበዳቸው በብረት መሳሪያ። እሷ በዛ በረሃ ውስጥ ምን ስንቅ እንደያዘች አላቅም። ጮኛዋ ምን ስንቅ እንደያዘ ሕፃን ልጅ ያቀፈው ግብጽ አገር ነው የወረዱት እና ማርያም የማን ናት? የእኛ ናት። ያቀፈችው ልጅ ምንም ትንሽ ቢመስል እሷ ትልቅ ብትመስል ታላቅ ማን ነው? እሱን እሷ የሱ ፍጡር ነች እሱ የእሷ ምኗ ነው ፈጣሪዋ ፈጣሪዋን ራሷም አልደበቀችም እሷም እኮ እንደዚህ ይዛው ዊ ልጅ ወዳጅ ያላለችው እንድን ያለችው አምላኬ ጌታ መድኃኒቴ ለመጅ እንዴ አንቺ ከሴቶች ተለይተሽ የተባረክሽ ነሽ የሚለው ልክ ነው ነው ገብርኤል የሚለው አንቺ ከሴቶች ተለይተሽ የተባረክሽ ነሽ አሜዚንግ ምክንያቱም እንደዚህ ይዛው እንዳልኳችሁ እንደቀደሙ የማሙሽ እናት ቶሎ ነይ ወተቱን ባህያ አትልም እንደዚህ ይዛው ተው እሷ ምን ልትለው እንደምችል ለማወቅ እሷ ያቀበለችው ሰው፣ እሷ እናትየው የተነገራት መልአክ በግልጽ የነገራት እሷን ተውቶ ወስዳ ቤተ መቅደስ ለስምኦን የሚባለው ሽማግሌ ስትሰጠው እንደተቀበለው ምንድን ያለው እንደተቀበለው፣ ውይ እንዴት ደስ ይላል! ብቹ ብቹ አለ እሱ። ለማን ነው የሚባለው? ለአንተና ለእኔ ነው። እኛ ከዛና ብቹ ብቹ ከተባልን ኢየሱስ ጋር ስትመጣ ግን ህፃን የተጠቀለለው ሌላው ግን ምን ብሎ ነው የሚያውረው? ሰውየው አይኖቼ ማዳን ይህን አይተዋልና፣ ኖ ባሪያህን በሰላም ታሰናብተኛል በሰላም ታሰናብተኛለህ። ሉክ እንኳን ተወልዶ አይደለም ገና እዚሁ ሲገባ ምንድን ነው ያለችው? ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች በጌታዬ እዚህ ውስጥ ሆኖ ምን አለችው? የባሪያይቱን ውርደት አይቷል። ሲወለድ ምን ከዚህ ያነሰ ነው የምትለው? እንዲህ ስታቅፈው ልጅ ነው፣ እንደው ምንም አያውቅም እኮ ይሄ ልጅ። እኔ የምትልሉ አይመስለኝም። ይመስለኛል መጽሐፍ ቅዱስ ስለ ማርያም እንዲህ ይላል የሚያደርገውን ሁሉ ኢየሱስ የሚሆነውን ሁሉ የተነገራትን ሁሉ ማለት ማርያም በልቧ ተጠብቀው ነበር ለሰው አታወራው ለምን ካወራች የሚያምን ማንም የለም አንዳንዴ ብታወራ የማያምኑን ነገር ምን ታረጋለህ በቃ ዝም ነው ምትል ማርያም ለ ሰላሳ ዓመታት እሱ ራሱን እስኪገልጥ ድረስ የ ሰላሳ ዓመት ሚስጢር ቋጥራ ነው የቆመች ጎረቤቶቹ ሌላ ለምሳሌ ጎረቤቶቹ ከእሷ ጋር ሲሄድ መንገድ ላይ ሲያዩት የእሷ ደህና ነህ ደህና ነህ ምናምን ሲሉት፣ ደህና ነኝ እግዚአብሔር ይመስገን ይላል። ማን እግዚአብሔር ይህንን ጉድ ይህንን ጉድ ማርያም ምን ትለው ነበረ? ማርያምም የሚያደርገው ነው የሚሆነው ነው የሚያወራው ነው የትኛውን ነገር ማርያምም በልቧ ትጠብቅ ነበር እንጂ ዞሮላት የእንትና እሱ እኮ ራሱ ነው ብትል ይጠቁማሉ ሄደው ይኸው፣ ልጇን እግዚአብሔር ነው ብላለች፣ ይወገርልን ነው በልቧት። ለማን ትነግራል? ለማን ትነግራል? ስለ እሱ ተነግሯታል፣ ወደፊት ምን እንደሚሆን ተጠቁማለች። እና ለማርያም እኔ ከባድ ነገር ነው። ሰላሳ ዓመት ስለ ልጁ አፍነ ሚስጥር ከጫካ እየመጣ ያለ ቢዚ የሆነ ስራ ላይ ጳውሎስ እንዳለው ዓለማት ሁሉ በእርሱ ተጋጥመው ተይዘዋል ቢሉ እንዴት ታምናለ የሚታየውና የማይታየው ሁሉ በእርሱ ተፈጥሯልና ለእርሱ ተፈጥሯልና፣ ዓለማት ሁሉ በእርሱ ተጋጥመው ተይዘዋል። አንዱ መጥቶ አንዱ ላይ እንዳይል የእኛ ጨረቃ መታ እኛ ሰፈር እንዳትወድቅ፣ የእኛ ፕላኔት ተነስታ ሌላ ነገር ውስጥ እንዳትገባ፣ ውቅያኖስ ባህሩ ተገልብጦ መንደራችን እንዳይመጣ፣ እኛም ተነስተን ተንሳፈን የሆነ ቦታ እንዳንገባ፣ ፍጥረታትን ሁሉ ጨረቃ፣ ዋክብቱን፣ ፕላኔቶቹን፣ ዩኒቨርሱን ሁሉ በእርሱ ተጋጥመው ተይዘዋል። የትኛው ይህን እንጨት ተሸክሞ ይመጣ? ልጅ አዎ። እና እንዴት ጥቅም ማርያምም በልቧ ትጠብቀው ነበር። እግዚአብሔር ካልገለጠል እንዴት ታውቀዋል? ኢየሱስ አታውቆኝም አለ። እኔ ግን ከየት ወጥቼ እንደመጣሁ አውቃለሁና ምንም የእናንተ ምስክርነት አያስፈልገኝል። ከየት ወጥቼ እንደመጣ አውቃለሁ። ዮሐንስም አለ እርሱ ከላይ ነው፣ እኛ ከታችነን። ማን ይሄ ያጠመኩት የቀደሙ ልጅ እናቱ ዛ ማርያም ነች። አሳዳጊውን ምናምን ነው። ሰፈር ስትሄዱ ጠራቢው ረከቦት የሚሸጥ ወንበር፣ በርጩማ የሚሸጠው ልጅ የሚሏችሁ እሱ ሰውዬ። እኛ ከታችነን፣ እርሱ ከላይ እና የሚያወራው ከእኛ የሚለየው አለ። እርሱ በላይ ያየውን እና የሰማውን እሱን ያወራል። ምስክርነቱን ግን የሚሰማው የለም። እፍ እንደዚህ እኮ ነው ትልቅ ነገር በታች በኩል ሲመጣ ሚሸውድ እናንተ ራሱ የእግዚአብሔር ነገር አላችሁ። ክርስቶስ በውስጣችሁ አለ። የእግዚአብሔር ጸጋ በውስጣችሁ አለ። አንዳንዴ ይሄ ጸጋ ይሄ መዳን ይሄ ህይወት የሌላቸው ሰዎች፣ በመንፈሳዊ ነገር ገደል ውስጥ ያሉ አብራችሁ ስትቀመጡ እኩል ያደርጓችሁ የለ እናንተን እንኳን ባቅማችን እውነት ውሸት ምንም ከእናንተ ቁም ነገር አይጠብቁ እናንተ ውስጥ ያለውን ቦምብ ቦምብ የሆነ መገለጥና ቃል አለ። አንተ እዚህ ጋር በሸሚዝ ወይም በሸምን ቆመ ማን ነው አየህ፣ ስትታለል። የከበደ ነገር በትንሹ ሲመጣ የሚሰማው የለም፣ ባዶ ነገር ግን ሲቆለል ሰሚ አለው። እና ማንም አንተን ከእግዚአብሔር ሰው የሆነ መልእክት አለው የሆነ የእግዚአብሔር ቃል አለው የሆነ የበሰለ ነገር አለው አይደለም። እዚህ ውስጥ ብዙ እህቶች አሉ። በእውነት ለመናገር ብዙ እህቶች አሉ። የሆነ ሀገር ሄደው ቸርች ቢከፍቱ ከብዙ ፓስተር የሚሻሉ እህቶች አሉ። እውነት ከብዙ ፓስተር የሚሻሉ እህቶች አሉ። ግን እነዚህ እህቶች ቤታቸው ሲገቡ ማንም ከቁም ነገር አይቆጥራቸው። እስቲ ምንድን ነው በውስጥ ያለ ብለው የከበደውን ነገር አይጠቋቸውም። ለምን እንዲህ ነው? መጽሐፉን፣ ኢየሱስ በአለሙ ላይ ነበረ አለሙ ግን አላወቀውም ይላል። በሰፈር እየወጣ እየገ ደህና ነህ እናትህ ደህና ነች? የእሷ ሰላም ነህ? አሁንስ አደገ እኮ እንደ ልጅ ደረሰላት ምናምን ይላሉ። ሁሉን አሳድጎ የያዘው እሱ ነው። አስብ የተወለደ ቀንም ነግሬያቸዋለሁ ሁሉን በእድሜ እኮ ይበልጣል። ሁሉን በእድሜ ይበልጣል። ሽማግሌው ልጅ እየነካኩት፣ ሽማግሌ እያደገላት ነው ይላል። እንደዚህ አይነት ሽማግሌዎችን ምን እንዳላቸው ታውቃላችሁ? አብርሃም ግን አይቶኝ ነበር እኮ አለ። አይቶ ገና ሃምሳ ዓመት ያልሞላ አብርሃም አይቶኝ፣ አብርሃም ሳይወለድም አለሁ። ከዛ ምን አሉት? በቃ በትክክል መጽሐፉን አነቡ። አብዷል ያልነው በትክክል ነው አሉ በትክክል አብዷል እና በኡስታዙ ይፈረዳል አንተ ከኡስታዙ የበለጠ ባይብል አንበህ ይሆንን ኢየሱስን ያወቀው ኖ ኖ ኖ አብ ሊገልጥለት ከሚወድ በቀር ወልድን የሚያውቅ ማንም የለም እንዴት ታውቀዋለህ እንዴት ታውቀዋለህ አሁን እዚህ ጋር ሳወራ እንደው በቃ ወንድሜ ማን ገልጦልህ ብቻ ነው ኢየሱስ የምታውቀው? አቤት አብ እዚህ ገልጠልህ ብቻ ነው